ሰላም፣ ጤና ይስጥልኝ እንደምን ሰነበታችሁ። ዛሬ በእስራኤልና በፍልስጤም መካከል ለረዥም ጊዜ የዘለቀ ግጭት መነሻ ላይ ሰፋ ያለ እና በጥናት ላይ የተመሰረተ መረጃ እናቀርብላቸዋለን። ይህ ግጭት የበርካታ አስርት ዓመታትን ታሪክን የሚያካትት ሲሆን ዛሬም ድረስ በዓለም ዙሪያ ከፍተኛ የፖለቲካ የማኅበራዊና ሰብአዊ ቀውስን እያስከተለ ነው። በዝግጅቶቻችን ሁለቱ አገሮች ከነበራቸው ታሪካዊ የቆዳ ስፋት ጀምሮ አሁን ያለውን ሁኔታ፣ የግጭቱን ታሪካዊ እና ወቅታዊ ምክንያቶች በጥልቀት እንመረምራለን። በተጨማሪም የሐማስ ሚና፣ የእስራኤል ከፍልስጤም በጦርነቱ የወሰደቻቸውን ግዛቶች፣ የአሜሪካን ወሳኝ ተሳትፎ እንዲሁም ዓለም አቀፍ ተቋማትን ስለዚህ ጉዳይ ምን እንደሚሉና ዘላቂ መፍትሄዎችን እንቃኛለን። የእስራኤል እና የፍልስጤም መሬት በታሪክ አውድ ውስጥ ስትታይ ለበርካታ ስልጣኔዎች እና ሃይማኖቶች ማዕከል እንደነበረች እንረዳለን። ይሁን እንጂ የዚህ ምድር ባለቤትነትን በተመለከተ ያለው ዘርፈ ብዙ አለመግባባት ከሀያኛው ክፍለ ዘመን ጀምሮ እጅግ አሳሳቢ ወደ ሆነ ግጭት ተቀይሯል። የሁለቱ አገሮች ታሪካዊ የቆዳ ስፋትን እንኳን ብንመለከት በታሪካዊ መረጃና በጥናት ላይ እንደምንረዳው 1948ቱ የአረብ እስራኤል ጦርነት በፊት ፍልስጤም የሚለው ቃል ዛሬ እስራኤል፣ ዌስት ባንክ እና ጋዛ ሰርጥን ያካተተ ሰፊ ጂኦግራፊያዊ ክልልን ያመለክት ነበር። በኦቶማን ኢምፓየር እና በብሪታንያ ትዕዛዝ ዘመን የአረብ ፍልስጤማውያን ከዚህ መሬት ላይ በቋሚነት የሰፈሩ ሲሆን በአብዛኛው የግብርና እና የገጠር ማህበረሰብን ይመሰርቱ ነበር። በወቅቱ የአይሁዶች ቁጥር በአንጻራዊ ሁኔታ አነስተኛ የነበረ ሲሆን በአብዛኛው ከተሞች እንደ ኢየሩሳሌም፣ ቴል አቪቭ እና ሃይፋይ አካባቢዎች ይኖሩ ነበር። በሃያኛው ክፍለ ዘመን መጀመሪያ ላይ በተደረጉ የመሬት ባለቤትነት ጥናቶች መሰረት ፍልስጤማውያን በአብዛኛው የእርሻ መሬቶች እና ሌሎች ንብረቶችን በባለቤትነት ይዘው ነበር። አሁን ያለው የቆዳ ስፋት እንደ አውሮፓውያን አቆጣጠር በ1948 በተደረገው የአረብ እስራኤል ጦርነት እና ከዛ በኋላ በነበሩት ተከታታይ ግጭቶች 1967፣ 1973፣ ወዘተ ምክንያት የእስራኤል የቆዳ ስፋት በከፍተኛ ሁኔታ ተቀይሯል። ዛሬ እስራኤል በዋነኝነት ከ1948ቱ የአረብ እስራኤል ጦርነት በኋላ የተዘረጋውን አረንጓዴ መስመር ግሪን ላይን ተከትሎ ሰፋፊ መሬቶችን ተቆጣጥራለች። በተጨማሪም በ1967 ጦርነት የያዘቻቸውን ዌስት ባንክ ከፊል ቁጥጥር እና ምስራቅ አዊ ኢየሩሳሌምን አሁንም በቁጥጥሯ ስር አድርጋለች። በሌላ በኩል ፍልስጤማውያን በዌስት ባንክ በእስራኤል ወታደራዊ እና በከፊል ፍልስጤምም ማስተዳደር ቁጥጥር ስር እና በጋዛ ሰርጥ ከ2007 ጀምሮ በሐማስ ቁጥጥር ስር ያለ በጠባብና የተከፋፈለ ግዛቶች ላይ ብቻ ተወስኗል። ይህ የቆዳ ስፋት ለውጥ በተለይ የእስራኤል በዌስት ባንክ የምታካሄደው የሰፈራ ግንባታ መስፋፋት የሁለቱ ወገኖች ቁጣና ቅሬታን ከመጨመር ባለፈ ለቀጣይ ግጭቶች ዋነኛ መነሻ ሆኗል። አሁን በሁለቱ አገሮች መካከል ያለውን ግጭት ታሪካዊና ወቅታዊ መንስኤዎችን እንኳን ብንመለከት የእስራኤል እና የፍልስጤም ግጭት የዘመናት ታሪክን ያካተተ ውስብስብ ክስተት ነው። ታሪካዊ ምክንያቶቹ የጽዮናዊ ንቅናቄ ዚዮኒሲዝም፣ በ19ኛው ክፍለ ዘመን መገባደጃ ላይ በአውሮፓ አይሁዶች ላይ እየደረሰ የነበረው ስደት እና መድሎ፣ የራሳቸው ሉዓላዊ መንግስት በፍልስጤም በታሪካዊቷ ኤርተስ እስራኤል የመመስረት ፍላጎት ያለው የፖለቲካ ንቅናቄ እንዲፈጠር አነሳሳ። የብሪታንያ ትዕዛዝ ብሪቲሽ ማንዴት ከአንደኛው የዓለም ጦርነት በኋላ ብሪታንያ በፍልስጤም ላይ የበላይነትን ስትቆጣጠር፣ በ1917 በወጣው ባልፎር መግለጫ ባልፎር ዲክላሬሽን በፍልስጤም ላይ ሁዶች ብሔራዊ ፍልሰት የመሬት ግዢ ምቹ ሁኔታ ፈጠረች። ይህ አካባቢ ከአረብ ፍልስጤማውያን ጋር ከፍተኛ የሆነ ግጭት እንዲፈጠር ምክንያት ሆኗል። የተባበሩት መንግስታት የክፍፍል እቅድ ዩኤን ፓርቲሽን ኦፍ ፕላን ኦፍ 1947 ወይም 1947ቱ ይህ ንቅናቄ ፍልስጤምን በሁለት ገለልተኛ መንግስታት 56 በመቶ ለአይሁዶችና 43 በመቶ ደግሞ ለአረቦች፣ ኢየሩሳሌም በዓለም አቀፍ ቁጥጥር ስር እንድትሆን ታቅዶ ነበር። ለመከፈል ሐሳብ ያቀረበ ቢሆንም በአረብ ሀገራት እና በፍልስጤማውያን ዘንድ ሙሉ በሙሉ ተቀባይነት አላገኘም። አይሁዶች እቅዱን ግን በግላቸው ተቀብለዋል። የ1948ቱ እስራኤል ጦርነት ናካብዘ ካስትሮፊ፣ የእስራኤል ነጻነት አዋጅ ከታወጀ በኋላ በአጎራባች የአረብ አገራት የተጀመረው ይህ ጦርነት የእስራኤል ግዛትን በከፍተኛ ሁኔታ አስፋፍቷል፣ ከቅዱም ውስጥ ከተሰጠው በላይ። እንዲሁ ከ700000 በላይ ፍልስጤማውያንን ከመኖሪያ ቤታቸው እንዲፈናቀሉ አድርጓል። ወቅታዊ ምክንያቶቹን እንኳን ብናይ የ1967ቱ የአረብ እስራኤል ጦርነት ዘ ሲክስ ደይስ ዋር። በዚህ ጦርነት እስራኤል ዌስት ባንክ፣ ጋዛ ሰርጥን፣ ምስራቅ ኢየሩሳሌምና የጎላን ኮረብታዎችን በመያዟ የግጭቱ መልክ ይበልጥ ተወሳስቧል። እነዚህ ግጭቶች አሁንም የእስራኤልና የፍልስጤም ግጭት እምብርት ናቸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 242 እስራኤል ከእነዚህ ግዛቶች እንድትወዳ ቢጠይቅም እስካሁን ሙሉ በሙሉ አልተተገበረም። የሰፈራ ግንባታ ወይም ሴትልመንት፣ እስራኤል በዌስት ባንክ ላይ የምትገነባባቸውን እና የምታስፋፋባቸውን የኢሁድ ሰፈሮች በአብዛኛው ዓለም አቀፍ ሕግን የሚጥሱ እንደሆኑ ይቆጠራል። እነዚህ ሰፈሮች የፍልስጤማውያንን የመሬት ባለቤትነት መብትን የሚነፍጉ ከመሆናቸውም በላይ የሁለቱ መንግስታት መፍትሄን እውን እንዲሆን እንቅፋት ይፈጥራል። የኢየሩሳሌም ጉዳይ ኢየሩሳሌም ለሁለቱም ወገኖች ታሪካዊ ሃይማኖታዊና ፖለቲካዊ ትልቅ ቦታ ያላት ከተማ ናት። እስራኤል ሙሉ የኢየሩሳሌምን እንደማይከፋፈል ዘላለማዊ ዋና ከተማ ስትቆጥር፣ ፍልስጤማውያን ምስራቅ ኢየሩሳሌም የወደፊት መንግስታቸው ዋና ከተማ አድርገው ይመለከቱታ። የፍልስጤም ስደተኞች መብት በ1948 እና ከዛ በኋላ በተደረጉ ጦርነቶች ምክንያት የተፈናቀሉ በሚሊዮኖች የሚቆጠሩ ፍልስጤማውያንና ዘሮቻቸው ወደ ቀድሞ መኖሪያቸው የመመለስ መብት ጉዳይ አሁንም ድረስ ያልተፈታ አወዛጋቢ ጉዳይ ነው። የተመድ ውሳኔ ቁጥር 194 ስደተኞችን የመመለስ መብት እንደግሞ ያረጋግጣል። የደህንነት ስጋቶችና የትጥቅ ትግል እስራኤል ከጋዛ ሰርጥና ከዌስት ባንክ የሚሰነዘሩ ሮኬቶችን፣ ጥቃቶችን፣ የሽብር ድርጊቶችን፣ ሌሎች የጸጥታ ስጋቶች እንዳሏት ትገልጻለች። በሌላ በኩል ፍልስጤማውያን በእስራኤል ወታደሮች የሚደርስባቸውን ወረራ፣ የፍተሻ ጣቢያዎችና የእንቅስቃሴ ገደቦች፣ ሰብአዊ መብት ጥሰቶችን ያማርራሉ። የትጥቅ ትግልን የሚደግፉ ፍልስጤማውያን ቡድኖች የእስራኤል ወረራ ለመቃወም የተለያዩ መንገዶችን ይጠቀማሉ። ሐማስ ለጦርነቱ ያለውን አስተዋጽኦ ስንመለከት ደግሞ ሐማስ የእስላማዊ ተቃውሞ ንቅናቄ እንደ ኤሮፕያን አቆጣጠር በ1987 የመጀመሪያው የፍልስጤም ኢንቲፋዳ እምቢተኝነት በተነሳበት ወቅት የተመሰረተ በዋናነት በጋዛ ሰርጥ ላይ ስልጣን ያለው የፍልስጤም እስላማዊ ፖለቲካዊና ወታደራዊ ድርጅት ነው። ሐማስ የእስላማዊ አስተሳሰብ የሚከተል ሲሆን፣ የእስራኤል መንግስት ህጋዊነትን አይቀበልም። አላማውም በፍልስጤም ላይ እስላማዊ መንግስት መመስረት እና የተያዙትን ግዛቶች ሙሉ በሙሉ ነፃ ማውጣት እንደሆነ በይፋ ይገልጻል። ሐማስ ከእስራኤል ጋር በተደጋጋሚ በትጥቅ ግጭት ውስጥ የገባ ሲሆን ከጋዛ ሰርጥ ወደ እስራኤል ሮኬት ጥቃቶችን በመሰንዘር የእስራኤልን ሲቪሎች እና ደህንነቶች አደጋ ላይ ሲጥል ቆይቷል። እስራኤል በበኩሏ ለእነዚህ ጥቃቶች ምላሽ በመስጠት በጋዛ ሰርጥ ላይ ከፍተኛ ወታደራዊ ዘመቻዎችን ታካሄዳለች። ይህም በሁለቱ በኩል ከፍተኛ የሰው እና የንብረት ውድመት አስከትሏል። የሐማስ ርዕዮተ ዓለም የትጥቅ ትግል ስልት እና የእስራኤልን ሕልውና አለመቀበል በሁለቱ ወገኖች መካከል ያለውን እምነት ማጣት እና የሰላም እድሎችን እጅግ አጥቧል። በቅርቡ እንደ አውሮፓውያን አቆጣጠር ጥቅምት 2023 ሐማስ በእስራኤል ላይ ያደረሰውን ያልተጠበቀና መጠነ ሰፊ ጥቃት ለከፋ ጦርነት የተቀሰቀሰበት ዋነኛ ምክንያት ሲሆን ይህም በሁለቱ በኩል ከፍተኛ የሆነ የሲቪል ህይወት እንዲጠፋ አድርጓል። እስራኤል ከፍልስጤም ጋር በጦርነት የወሰደቻቸውን ግዛቶችን ስንመለከት ደግሞ በታሪካዊ ሂደት እስራኤል በተለያዩ ጦርነቶችና ወታደራዊ ዘመቻዎች ከፍልስጤም ጋር ከፍተኛ ቦታዎችን ተቆጣጥራለች። በ1948ቱ የአረብ እስራኤል ጦርነት እስራኤል የተባበሩት መንግሥታት ክፍፍል እቅድን ከሰጣት በላይ የሆነውን 78 በመቶ የሚሆነውን የፍልስጤም ግዛት በቁጥጥር ስር አውላለች። በ1967ቱ ጦርነት ደግሞ ቀሪውን የፍልስጤም ግዛት ማለትም ዌስት ባንክን፣ ምስራቅ ኢየሩሳሌምን ጨምሮ እና ጋዛ ሰርጥን እንዲሁም የሶሪያን እና የጎላን ኮረብቶችን እና የግብፅ ሲናይ ባህረ ገደብ መሬት ተቆጣጥራለች። ምንም እንኳን እስራኤል በ2005 ከጋዛ ሰርጥ ብትወጣም በግዛቱ ላይ የአየር የባህር እና የመሬት ከበባን በመጣል ቁጥጥሯን እንደቀጠለች ትገኛለች። በዌስት ባንክ ደግሞ በ400 ከ400 ሺ በላይ የሚሆኑ እስራኤላውያንን በዓለም አቀፍ ሕግ መሰረት ሕገወጥ በሆኑ ሰፈራዎች ውስጥ ይኖራሉ። ዩናይትድ ኔሽን ወይም ሁማን ራይትስ ካውንስል 2023፣ እነዚህ ሰፈሮች የፍልስጤማውያን የዕለት ተዕለት ኑሮ ከማስተጓጎላቸውም በላይ የወደፊት የፍልስጤም መንግስታት ምስረታ ላይ ከፍተኛ እንቅፋት ይፈጥራሉ። እስራኤል እነዚህን ግዛቶች ለደህንነቱ አስፈላጊ እንደሆኑ ትገልጻለች። ዩናይትድ ስቴትስ ኦፍ አሜሪካ በግጭቱ ያላትን ተሳትፎ ስንመለከት ዩናይትድ ስቴትስ በእስራኤልና በፍልስጤም ግጭት ውስጥ ወሳኝና ዘርፈ ብዙ ሚና ስትጫወቅ ቆይታለች። ከእስራኤል ጋር የረጅም ጊዜ የጠበቀ የፖለቲካ የደህንነትና የኢኮኖሚ ግንኙነት ያላት ሲሆን ለእስራኤል በየዓመቱ ከፍተኛ መጠን ያለው የውትድርናና የኢኮኖሚ ድጋፍ ትሰጣለች። አሜሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የእስራኤል ጥቅምን በተደጋጋሚ ስትከላከል የቆየች ሲሆን በርካታ ውሳኔዎችን በቬቶ ስልጣኗ አግዳለች። በተመሳሳይ ጊዜ ዩናይትድ ስቴትስ በይፋ የሁለቱ መንግስታት መፍትሄን እንደምትደግፍ ትገልጻለች። እንዲሁም እስራኤል በዌስት ባንክ የምታካሄደውን የሰፈራ ግንባታ እንድታቆም በተደጋጋሚ የቃል ትችቶችን አቅርባለች። ዘገባዎቹን ስናዘጋጅ የተለያዩ መረጃዎችን ተጠቅመናል። የተባበሩት መንግስታት ድርጅት፣ አልጀዚራ፣ እና ቢቢሲን፣ ሲኤንኤንን እንዲሁም የሰባዊ መብት ተቋማትንና ሌሎች ታሪካዊ መጽሐፍትና ጥናቶችን ተጠቅመናል። መልካም ጊዜ ይሁንላችሁ።